አሰላሙ ዓለይኩም ወራህመቱላሂ ወበረካትሁ። ድና የተከበራቸው የቤተሰቦች እንዲት ናቸው? ሰላም ናቸው ወይን? ያለው አልሐምዱሊላህ። ዛሬ ደግሞ የልጆች ልብስ ነው ይዤላችሁ የመጣሁት። ቆንጆ ቆንጆ የሆኑ የሴትም የወንድም ማለት ነው የልጆች ነው እንደምታዩቸው፣ የሴቶች ቀሚሶች በጣም ነው የሚያማምሩት። እንበዚውም ደግሞ ኳሊቲያቸውን የጠበቁ ናቸው ማለት ነው። ያው የሀገር ውስጥ ምርት ወይም ጋርመንት አይደሉም የውጭ ልብሶች ናቸው። እንደምታያቸው በጣም ነው የሚያማምሩት። ለምን አላሳያቸውም ብዬ ነው የቀረጽኩላችሁ። እንግዲህ የሴት ልጅ ልብሶች በጣም ውድ ናቸው። ዝቅተኛ ሶስት ሺህ ብር ነው የሚሸጡት። ከዛ ጀምረው እስከ አምስት ሺህ ምናምን፣ ስድስት ሺህ እንደ ልብሳቸው እንትን መጠን ይለያያል። እስከዛ ነው የሚሸጡት ማለት ነው። እዚህ ቦታ ላይ ግን እቃነታቸው ኳሊቲ ነው። የሴት ልጅ ልብስ ደግሞ በጣም ውድ ነው፣ ከወንዶች ይበልጣል ማለት ነው። እንደምታው የአራስም አለ፣ አዲስ ለተወለዱ የሚሆን እንደምታው፣ በጣም ያማምራሉ። ሌዘርም አለ፣ ሌዘርም ለምትፈልጉ ማለት ነው። ቀሚሶቹ እንዴት እንደሚያምሩ በነገራችን ላይ የሴት ልጅ ልብሶች በጣም ነው የሚያማምሩት። ዋጋቸው ግን በዛው ልክ ነው፣ ግን አሪፍ ነው ማለት አሁን ብዙ እህቶች ከውጭ የምታመጡት ከኪሎ አንጻር ባለፈው እንዳልኳቸው እዛው ብትገዙ እዛው ስላሉ እዛው አስመርጣችሁ እነሱን አምጥታችሁ ብትገዙላቸው በጣም አሪፍ ነው ነው የምለው ለእናንተ ማለት ነው። የጨርቅ ጃኬቶች ናቸው። ሸር ማለት ነው። በጣም ነው የሚያምሩት። እኒህ ቱታዎች ኳሊቲ ኳሊቲ ቱታዎች ናቸው እኒህ ወንዶቹ ማለት ነው። መታዋቸው በጣም ነው የሚያማምሩ። ሰብስክራይቢ ያደርጋቸው አበረታቱኝ። እኔም ለእናንተ ቆንጆ ቆንጆ ነገሮች እየቀረስኩኝ እልክላችኋለሁ ማለት ነው።